ሰላም የተወደዳችሁና የተከበራችሁ ክብራትና ክብራን መላው ኢትዮጵያውያንና ኤርትራውያን፣ እንዲሁም በውጭ ዓለም ያላችሁ ኢትዮጵያውያን በሠመራ ሎግያ ላይ እየተደረገ ያለ የአስረኛ ከተሞች ፎረም እንግዲህ በሠመራና ሎግያ በቅርብ ርቀት እየተደረገ ያለ እንግዲህ የተለያዩ ብሔር ብሔረሰቦች የተሳተፉበት እና የተለያየ ከተለያየ አካባቢዎች የመጡ ማህበረሰቦች፣ ብሔሮች፣ ጎሳዎች ያሉበት፣ ባህላቸውን፣ እሴታቸውን የተለያዩ ስራቸውን ይዘው የመጡ ወገኖች አሉ። ከእነርሱ ጋር ቆይታ የምናደርግ ይሆናል። ቆይታችሁ እኛ ጋር እንድታደርጉ እንግዲህ በአክብሮት እንጠይቃቸዋለን። አካባቢ ከተለያየ አካባቢ የመጡ ብሔር ብሔረሰቦች አሉ። እነዚህ የሚያስተምረውን መልዕክት ካሉት እዚህ አስተላልፉት። አመሰግናለውች ቤ በሰቱ የሸገር ከተማ የከተሜነትና የከተሞች ፍታሪበት ነ እንግዲህ በአስረኛው የከተሞች ፎረም ላይ ሸገር በሁለተኛ ዙሩ ነው መሳደት በአብዛኛው የከተሞች ፎረም የልምድ ልውውጥ፣ የእርቶች መተዋወቅ፣ ባህልን ቴክኒክን፣ ቢያንስ ደግሞ ቴክኖሎጂ የወደዳቸውን የከተማ ስትራቴጂዎችን አርባ ሰላሳ ሰባሳ የሚባሉትን ስራዎች ቢያንስ በከተማቸው ከፕላን አንጻር ካላቸው ፖቴንሻል አንጻር በምን ላይ ደረጃ እንዳሉና ለወደፊቱ ደግሞ ምን መስራት እንዳለባቸው ተሞክሮ የሚለዋወጡበት መስክ ነው። አብዛኛው ይሄ ነገር በኢንዱስትሪ ዘርፍ ደግሞ በከተማ ደረጃ አብዛኛው የስራ ፈጠራ

ኛው ቴክኖሎጂን በመጠቀም ነው የአንድ ማዕከል አገልግሎት ዲጂታል በሆነ መልኩ ሰው ያለምንም እንግሊዝ በየቦታው በቤቱ ሆኖ የኢንቨስትመንት ያለ የመልካ መሳሪያ ችግሮችን በፈለገው በቦታው ተገኝተው ይህ ሰርቪስ የሆኑትን ከንግድ አንጻር ገቢ ከመክፈል፣ የውሃ ክፍያ፣ ማንኛውም ነገር ዲጂታል በሆነ መልኩ አገልግሎቱ ጀምሯል። በአብዛኛው እኛ ይዘን የመጣ ነው ያው ፕላናችን በምን መስፈት የትኛው አካባቢ የትኛው የኢኮኖሚ ዞን ለቱሪዝም፣ ለእርሻ፣ ለመኖሪያ ቤት፣ ለኢንዱስትሪ እና ለፋይናንስ እና የባቡር ኮሪደር ብለን ነው እያም የሰጠናቸው እና ይህንን ያው ስድስት በር ነው ያለን። ይህን ስድስቱን በር በአዲስ አበባ ዙሪያ መገኘታችን ልዩ አድርገናል። ለምሳሌ የራሳችን ሬንግሮድ አዲስ አበባ ሳይገባ አቶቹ ክብረ ከተሞቻችንን ሰላሴ ቢሱ ወረዳዎቻችንን በቀላሉ በትራፊክ ወንጃችን የአዲስ አበባን ከማቅለልም አልፎ የኢኮኖሚን ፍሰት እያሳልጋል ብለን ጀምረናል። በአብዛኛው የኛ ኢንቨስትመንታችን ወደ ውጭ ኤክስፖርት የሚደረጉ ናቸው። ከውጭ የምናስገባቸው እዚሁ በቴክኖሎጂ የተፈበረቁትን ያንን በማስፋት በማላመን እዚሁ አካባቢ ግባን እንደሆኑ እያደረግ ነው። አብዛኛው ወደ ውጭ የምንልካቸው ምርቶች ከክፍለ ሀገር ነው የሚመጡት። አምስት ሺህ አንድ መቶ በላይ ፋብሪካዎች አሉ። እነኚህ የማቀለባበሪያ የመለባበጫ፣ የማዘጋጃ ቦታዎች ናቸው። ቢያንስ በሀገር ውስጥ አልሚ ይህ ፋብሪካዎቻችን እንዲበረታቱ እናደርጋለን። እስካሁን በአብዛኛው ከውጭ የሚመጡ ባላቶች ናቸው። ስለዚህ ወደ ውጭ ስላክ ከረንስ እናገኛለን። ከረንስ ደግሞ ለሀገር ገቢ በሚያስገኝ ነገር በኢኮኖሚው ላይ ከፍተኛ ምርታ ስላለው ያንን ትኩረት አድርገት እየሰራ ነው። በአብዛኛው ሁለት መቶ ሀያ ሶስት ቢሊየን በፋብሪካዎቻችን በአምስት ሺ ፋብሪካ መካከል የገንዘብ ልውውጥ በከረንሲ ደረጃ ወደ ሁለት መቶ ሀያ ቢሊየን ብር የገንዘብ ትራንዛክሽን በፋብሪካ ደረጃ ገቢና ወጪ ወጃጅን እየሰሩ ነው ያሉት። የእኛ ልዩ የሚያደርገን በአዲስ አበባ ዙሪያ መገኘታችን የሞሌር ኤርፖርት፣ የጅቡቲ መስመር የሚሰሩ ሶስት ማረፊያ ወይ ደግሞ ቦታ አለን። የባቡር ማረፊያዎች አሉ። መነሻ ከኛ ጋር ነው የሚሆነው ማረፊያ ወይ ደግሞ የመጨረሻ ማረፊያ እኛ ጋር ስለሆነ ልዩ ያደርገናል። በአብዛኛው እንግዲህ የኢትዮጵያ ሕዝብ መኖሪያውን ሸገር ፍላጎት አለው ለማጥፋትና ጎን ለማጣጣም በዚህ ዓመት ብቻ 50 ሺህ ቤት ለመገንባት ከጆርዳን ሀገር ጋር የውጭ ስራ ተፈራርመናል። በቅርብ ጊዜ ወደ ስራ ይገባል። የቤዲኖት ስታንዳርዱን ጠብቆ የከተማ ነዋሪ በብጮ ድልሎ ሸገር ፍኖቱም ነው የአላማውም ነው ተስፋም ነው ተስፋም ነው።

በምን የተለየ ወከባ ነበር። ይህም ስንዘጋጅ እኛ ከጂኦግራፊ ብቻ ሳይሆን ከጎግል አንሳር ፋይሉ ምን ይመስላል፣ ሙቀቱ በዚህ ሰዓት ምን ይሆናል፣ ምግባቸው ምንድን ነው ብለን ሰርች አድርገን የእኛን ልዑካን ወረንት አጥቀት በሙሉ ኮንፊደንስ ወደ ቤተሰብ ነው የምንሄደው። የሉሲ ሀገር የአሊምራ ሀገር የሰው መገኛ ሀገር ነው ብለን ራሳችንን አሳምነን ይመጣል።

የአዲስ አበባ ትውልድ ገጽታ ነው። አፋር የቱሪዝም ኤሪያ ፖቴንሻል ያለው ነው። ሸቀጥ ከአውሮፓ እንደወረዱ መኪኖችን ወደ አፋር ስመጡ ሸቀጥ የራሱ ኤጀንት አለው። መኪኖችን አዘጋጅተው ወይ ደግሞ እዚህ ያሉ ኤጀንቶች አብሮ በመስራት የቱሪዝም ስሰጣቸው እዚህ ከዲስ መነሱ ሎጅ አሉ። የአፍሪካ ቪሌጅ አፍሪካ ሀገር የሚሆን በየአስተናዳቸው በየባህላቸው

የመጀመሪያ ጥያቄ ሁላ መጻችን አርታለና አፋር እንዲጎበኝ ነው የኛ ጥረት። ከዚህ ተመለስ ማረፊያው የት ይሆናል ብሎ እዚህ ያለው ወይን ሸገር ይረፍ ሰው ፒያሳ ማረፍ ይችላል። ወደ ስካይላይት ማረፍ ይችላል። ግን ነፋሻማ አዲስ አበባ በ በእፍኝ ውስጥ ሳት የምታየው ሃይላንድ ወይ ደግሞ ስታይ ብላቱ ደና ይሆነ ቦታ ነው የአፍሪካ ቪሌጅ የተሰራው። እናንተም በአብዛኛው ጡር ሊኖራችሁ ይችላሉ። አፋር ሊኖሩ ይችላሉ። የአፋር የሰመራ ተማሪዎች ሸቀር ያለምንም ወጣ ውጣ ውረድ በራሱ ወጪ አፋር ለሚወጡት ተማሪዎች ሁሉንም እንክብካቤ አድርጎ አክሰሰሪዎች የሚፈልጉትንም የምርምር ይሁን የተስስም ይሁን ማንኛውን ነገር ነገር ሸገሮች የሚገኘው እናንተ ጋር ለመስራት ለማገዝ ዝግጁ ነን። ስለመጣችሁ እናመሰግናለን። ነው ሸገር እናንተ ነው። አስረኛ ዙር የከተሞች ፎረም የሚያሳየው የኢትዮጵያ ብሔረ ብሔረሰቦች አንድነትና እኩልነት በህብረት በጋራ ሰርቶ መለወጥ እንደሚችሉና በጋራ ማንኛውም ስራ መስራት እንደሚችሉ አንድነትን የሚያሳይ ህብረትን የሚያሳይ መተባበርን የሚያሳይ በጋራ አብሮ መንቀሳቀስን የሚያሳይ መልካም ስራዎች እየተሰ ያሉበት ስራ ነው እንግዲህ